ታዲያስ አዲስ የምታደምጡት ታዲያስ አዲስ ነው። ያላችሁበት ጥሩ ጊዜ ነው የምንመኘው። ለተ አርብ ነው። እስኪ ድምጻችሁ ጠፋ ብሎ ነበረ። አሁን ደግሞ እስኪ በታዲያስ አዲስ ለአንዳንድ መረጃ ሲገኝ የተባባሪያችን ስለሆኑ አቶ ንጋቱ ዛሬም እንግዲህ አዳዲስ ነገሮችን ሊነግሩን ተገኝተዋል። ሀሎን ብላችሁ አቤት፣ አቤት፣ እንዴት ናቸው? እግዚአብሔር ይመስገን። እንዴት ነ አቶ ንጋቱ ዘና ነኝ። ስንጠፋፋ እኮ ያው ሰላም ነው። እንጠፋፋ በደንብ ለግል ጉዳይ ብቻ ንእነት አሁን ክረምት እየመጣ ነው። ከዛ እንግዲህ ያለፈው ያለፉት ክረምቶች ላይ ያጋጥሙ አደጋዎች አሉ። ከእነሱ ተነስተን እንግዲህ ዘንድሮ ክረምት ላይ እንዳያጋጥም ምን ይደረግ አንደኛው ነው። ሌላው ደግሞ የሰማ ነው አሳዛኝም ወር ያለ በእሱ ጉዳይ ላይ መረጃ እንዲሰጡ የደወል ነው። መልካም ሰይፍሻ የዚህ የአሳዛኙን መረጃ እናስቀድምና ከክረምት ጋር ተያይዞ ያለውን የተወሰነ መልእክት እንናገራለን። እንግዲህ በትላንትና ዕለት አንድ አባላችንን የአደጋ መቆጣጠር ሰራተኛ ቀብር ስነስርዓት ፈጽመናል። እንግዲህ ከትላንት በስቲያ አዲስ ከተማ ክፍለ ከተማ ወረዳ ስድስት አንድ ድንገተኛ አደጋ አጋጥሞ የሰውን ህይወት ለማዳን ቦታው ላይ ከተገኙት መካከል አንዱ ነው። ዮናታን ይባላል። ገና እድሜው ሀያ ስድስት አመቱ ነው። ወደ ኮሚሽን መስሪያ ቤታችን ከተቀላቀለ አምስት አመቱ ነው። ሁለት ሺህ አስራ ሁለት ቅጥር ነው። እንግዲህ ከሌሎች ባልደረቦቹ ጋር ሆኖ በጉድጓድ ውስጥ የነበረን ሰው ለማዳን ጥረት ሲያደርግ ነው ወዲያው ህይወቱ ያለፈው። ሌሎች ባልደረቦቹም ሶስት ጓደኞቹም ጉዳት ደርሶባቸው አሁን በአቤት እና በጳውሎስ ሆስፒታል ህክምና እየተደረገላቸው ይገኛል። እንግዲህ ይሄ ወጣት ከሌሎች ከእኛም ጭምር የሚለየው ህልሙ የነበረው የሳት አደጋ ሰራተኛ መሆን ይፈልግ እንደነበረ ጓደኞቹ፣ ቤተሰቦቹም ትላንትናም የህይወት ታሪኩ በተነብብበት ሰዓት የተገለጸ ነው። እንግዲህ የሳት አደጋ ሰራተኛ ለመሆን ካለው ፍላጎት መጀመሪያ በነጻ ነበረ ሲያገለግል የነበረው ለአራት አምስት አመታት በጎ ፈቃደኛ ሆነው እንግዲህ መሀል ላይ ማስታወቂያ ወጥቶ እንደ ማንኛውም ሰራተኛ መስፈርቱን አሟልቶ ተቀጥሮ ገብቷል። እንግዲህ አምስቱን አመት ሙሉ በፍጹም ተነሳሽነት፣ በተለየ ድፍረት ከሌሎች አደጋ ጊዜ ሰራተኞች ጋር ሆኖ የሰውን ህይወትና ንብረት ሲያድን የነበረ ጓዳችን ነው። እንግዲህ በክፉ አጋጣሚ ትላንትና ተሰውቷል። እንግዲህ የቀብር ስነስርዓቱም የከተማ አስተዳደሩ የክፍለ ከተማው እነዚሁም የኮሚሽናችን ከፍተኛ አመራሮች በተገኙበት እንግዲህ እኛ ተቋም የፓራሚሊቴሪ ነው። አደጋ መላሽ ዘርፉ እሱን ስነ ስርዓት ባደረገ መልኩ በክብር ቅብር ስነ ስርዓቱ ተፈጽሟል። ሌላው አሳዛኙ ጉዳይ ለእናቱም አንድ ነው ልጃቸው ነው። በጣም አታችመንታቸው የተለየ ነው። ትላንትና አካባቢም ሰው ሲናገር የነበረው እና ሀዘኑ በጣም ድርም ነው ግን ሆኖም የአደጋ ጊዜ ሰራተኞቻችን የሰውን ህይወትና እና ንብረት ለማዳን ቃል ኪዳን ገብተው መስዋዕትነት ድረስ ለመክፈል የተዘጋጁ ናቸው። የሚጠበቅ ነው። እንግዲህ እንደ አንድ ወታደር ማለት ነው። ወታደር ግዳጅ ላይ ሲሆን መስዋዕትነት የሚጠበቅ ነው። ሆኖም ግን አሳዛኝ ነገር ነው የተከሰተው ይሄ ነው። ሌላው ከክረምት ጋር ተያይዞ እንግዲህ ምናልባት እዚህ ላይ አቶ ንጋቱ አሁን አሁን የሚወለዱት ታዳጊዎች አሁን በፊት ዶክተር ወይ ፓይለት የመሆን ፍላጎት ነው እና አንዳንድ ትምህርት ቤቶች በተለይ መዋለ ሕፃናት አካባቢ ያሉ ልጆች እሳት አደጋ ሰራተኛ ወይም ደግሞ የእናንተ አይነት የሙያ ዘርፍ ላይ መሰማራት ፍላጎት አይባቸዋለሁ። የጓደኞቼ ልጆች ጨምሮ ምን መሆን ትፈልጋለህ ሲባሉ እንደዚህ አይነት ስሜት አለና፣ ይሄም ልጅ እድሜውን ሰውን ለማዳን ያለው ፍላጎት በዚህ እድሜው ደግሞ ቅድም እንዳሉት ሰዎችን ለማዳን የነበረው ፍላጎት አሁን ያለውን ትውልድ ሊወክል ይችላል ብዬ አስባለሁ። ትክክል ነው ሰብሻ። ቀደም ሲል እንግዲህ ሁላችንም ልጅ ሆነን ስናድግ ዶክተር፣ ፓይለት እና የመሳሰሉትን ሙያዎች ነው መሆን የምንፈልገው አሁን አሁን እንግዲህ አንዳንድ ሙቪዎችንም እያዩ እሱም ተጽዕኖ እያሳደረባቸው የእሳት አደጋ ሰራተኛ መሆን እንፈልጋለን የሚሉ ህጻናት እየተበራከቱ ነው። በኢቢኤስ ቴሌቪዥን እንኳን የአርቲስት ሰለሞን ሙሄ ልጅ ልጆች ምን ይላሉ የሚል ፕሮግራም ላይ ነፍሱን ይማርና አስፊቲ ባቀረባቸው ጊዜ የእሳት አደጋ ሰራተኛ መሆን እንፈልጋለሁ ብሎ ነበር። እና እሱን መነሻ አድርገን እኛ መስሪያ ቤት ትልቅ ዝግጅት ተካሂዶ በክብር የእሳት አደጋ ሰራተኛ አምባሳደር አድርገ ነው። በየአመቱ የሚከናወነው የአደጋ ጊዜ ሰራተኞች ቀን የክብር ቦታ ተዘጋጅቶለት እስካሁን ለሁለት ጊዜ በቦታው ላይ በክብር ተገኝቷል። ሌላም እንደዚሁ እሱን አይተው ደግሞ ሶስት ታዳጊዎች ወደዚህም እንዲገቡ መግባት እንደሚፈልጉ ሀሳባቸውን ሰጥቷል። ይሄ ሙያ ትልቅ ሙያ ነው ሲሻ በሌሎች ባደጉት ሀገራት እንደውም አንዳንዶች ሲናገሩ የሳተረጋ ሰራተኞች ለጋብቻ በሴቶች ሁሉ እንደሚመረጡ ሁሉ ነው፣ በተደጋጋሚ የሚነገረው። የጀግና ምልክት ነው። እሱ ነው የተክለ ሰውነታቸው ጉዳይ አለ። እንደዚሁም ደግሞ የሰውን ህይወት ለማዳን የሚወክሉ ስለሆኑ በሚል እንዲህ አይነት የተለየ እውቅናም አላቸው። በየትኛውም ማህበራዊ አገልግሎቶች መንግስታዊና በተለያዩ ጉዳዮች ላይ ቅድሚያ ይሰጣቸዋል ይሰጣቸዋል ትራንስፖርትንም ጨምሮና ሌሎች ሀገሮች እድሉም ጠባብ ነው፣ የእሳት አደጋ ሰራተኛ ለመሆን እንግዲህ። ወደ እኛም ተቋም እንዲህ አይነት ሀገሮች እንዳነሳ ታዳጊዎቹ እሳት አደጋ ሰራተኛ መሆን እንፈልጋለን የሚል ነገሮች በተነሳሽነት እየታየ ነው። ይህን እኛ እናበረታታለን። የሰውን ህይወትና ንብረት ማዳን ነው። ይሄ ደግሞ ከሰብአዊነትም አንጻር በሌሎች ሀገሮች በጎ ፈቃደኛ ሆኖ በነጻ የሚሰጥም አገልግሎት ነው። እርካታውም ሰፊ ነው። ምን አስታወሱኝ የመሰሉት አሜሪካን አገር ትራፊክ ኢትዮጵያ አግኝቼ ነበር። እና በቃ ስለ ኢትዮጵያውያን በተለያየ ሙያ ላይ የገቡ እንደሆነ እና ትራፊክ በመሆኑ በጣም ደስ እንዳለኝ ምናምን እያወራት ፖሊስነትንም እየተቀላቀል ነው ምናምን ናምን አለኝ። ያው እሱም አስፈሪ ስለሆነ እሳት አደጋስ፣ አልኩት። እሱን አያስነኩም ነጮቹ በቃ ይሄ እውነትም ለመናገር እሳት አደጋ መኪናው ዝም ብዬ አይነን ጨፍኝ ሳስብ እዛ ላይ ያሉት ሰዎች በቃ እኔ ለምን እንደሆነ አላውቅም፣ በቃ እንደ አንድ የተከበረ ነገር ነው የሚያዩት የሚታይ ስለዚህ ሎካሎቹን ራሳቸውን ነው አዎ እንደዚህ አይነት ነገር ነው የገባኝና ቅድም ወደኛም ስንመጣ አዲሱ ትውልድ በበጎ ፈቃድ የሚሆን በመቀጠርም ደረጃ የሚወደው የሙያ መስክ እየሆነ ነው። ይገርማ እውነት ነው። በዛው ልክ ግን መሄድ ያለብን ይመስለኛል እኛም አይደለም። በዛው ልክ በቴክኖሎጂ የታገዙ የተለያዩ እንግዲህ ለአገልግሎት የሚውሉ መሳሪያዎችን መጠቀም በዛው ልክ መዘመን የሚጠበቅብን ይመስለኛል። አቶ ንጋቱ አዎ ትክክል ነው። እነሱ በተለየ ትኩረት የሚሰጡት አንደኛ በመደበኛ ትምህርት ላይ እንደ አንድ ሳብጀክት ይሰጣል፣ የእሳት አደጋ ጉዳይ ካሪኩለም ተቀርጾለት እዚህ ኢትዮጵያ ውስጥ አዲስ አበባ ውስጥም በተለይ ማኔጅመንታቸው የውጭ ትምህርት ቤቶች የሆኑ ኮሚኒቲ ያለባቸው ትምህርት ቤቶች እንደ አንድ ሳብጀክት ይሰጣል። እዚያው ሊሴ ገብረ ማርያምን ልናነሳ እንችላለን እና አሜሪካን ስኩል እንደውም ምን ያደርጋሉ ታዳጊዎቻቸውን ህጻናቶቹን በዓመት ሁለት ጊዜ መስሪያ ቤት በአውቶቡስ ይዘዋቸው መጥተው የእሳት አደጋውን ተሽከርካሪ እንዲያዩት ውስጥ ገብተው ውይይት እንዲያደርጉ እንደዚሁም ደግሞ ውሃውን ከፍተንላቸው እንደ አንድ የእሳት አደጋ ሰራተኛ አክት ማድረግ እንዲችሉ እናደርጋለን። የሚገርም መርሃ ግብሩ ተጠናቆ እንኳን እንግዲህ ሰዓት ውስጥ ነው የሚመጡት ወይ አውቶቡሱ እንዲገቡ ሲጠየቁ በፍጹም ከግቢው መውጣት እንኳን አይፈልጉም። መቆየት ነው የሚፈልግ። ግን ይህንን ኢትዮጵያ ማለት የመንግስት ትምህርት ቤቶች ወይ ደግሞ የእኛስ ትምህርት ቤቶች ያደረጉታል። ለማንም ክፍት ነው። ማንም የመንግስት ተቋም አይደለም። በግለሰብ ደረጃ የእኛን ተቋም ገብመጥቶ አሰራሩን ማየት ከፈለገ መኪና ውስጥ አስገብተ ነው፣ ትንሽም ዞር ዞር አድርገን ነው። ይሄ ድላለ በጣም ማዝ ነው በእኛ ዜጎች ያሉበት ትምህርት የመንግስት ትምህርት ቤት ሊሆን ይችላል፣ የግል ትምህርት ቤትም ሊሆን ይችላል። መተው ልጆቻቸው የለም የጠየቀም የለም። እና በዚህ አጋጣሚ ምክንያቱም ልጆቹን አእምሯቸው ላይ ተጽዕኖ ለማሳደር እና ደግሞ ተነሳሽነታቸው እንዲኖር ማየት አለባቸው፣ መራ ማየት ይጠበቅባቸዋል። እና ይሄ ድል አለ የትኛውም ትምህርት ቤት በተለይ ህጻናት ህጻናት መጥተው በማንኛውም ሰዓት ፕሮግራም አስይዘው እኔም ላመቻችላቸው እችላለሁ ልጆቻቸውን መጥተው እንዲያዩት። እሱም ብቻ አይደለም ስለ አደጋ የምንነግራቸዋለን። የተወሰነ ጥንቃቄም ነገር አእምሯቸው ላይ ሊቀር የሚችል ነገር መልእክትም ህፃናቶችን በሚመጥን ደረጃ ልናስተምራቸውም የምንችልበት እድሉ ስለሆነ በዚሁ አጋጣሚ እንጋብዛለን። ለዚህ የሚከፈል ምንም አገልግሎት ክፍያ የለም። ጊዜያቸውን ብቻ መሥዋዕት አድርገው ነው መምጣት የሚጠበቅባቸው። በጣም ደስ ይላል። ወደ ክረምቱ ደግሞ እንሂድና የስንብት መልእክት ካሉት ክረምቱ እንግዲህ አሁን ባለው ሁኔታ የበልጉም ሰሞኑን ክረምት ከገባም በኋላ ያለው ነገር እስካሁን ሰላም ነው። ነገር ግን ቀጣይ የክረምት ጊዜ ዜና የዝናቡ መጠን ሊጨምር እንደሚችል የሜትሮሎጂ ኤጀንሲም ትንበያ እያሳየ ነው። ስለዚህ በተከታታይ ከእኛም ተቋም ከሜትሮሎጂ ኤጀንሲም የሚተላለፉ የጥንቃቄ መልእክቶችን መተግበር ያስፈልጋል። መልእክቶች ተከታታይ ናቸው። ህብረተሰቡ የሚተላለፉ መልእክቶችን እንዲተገብር ለማሳሰብ እንወዳለን። እንግዲህ ከዚህ አልፎ ለሚደርሱ ማናቸውም አደጋዎች ዘጠኝ ሰላሳ ዘጠኝ ክፍት ነው። እዛም ላይ ደውለው እንዲያሳውቁን ለማሳሰብ እንወዳለን። ከልብ ከልብ እናመሰግናለን። ከአደጋ ይሰውር ብለናል። አቶ ንጋቱ መልካም አመሻሽ ተመኝቻለሁ። አመሰግናለሁ። አመሰግናለሁ።